ነባ እንኳ ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በሶሻል ሚዲያው ብቅ ብቅ ካሉት ሰዎች መካከል አንዱ አንተ ነህ። ያንተ አቀራረብ ደግሞ ትንሽ ለየት ይላል። ሙዚቃን፣ ቃላትን አድርገህ እና የቀረብከው እራስን መልክህ ምናምን ሳይሆን ሀሳቦች ላይ እንዲሆን ያደረግከው አይደለ እንዴ ነው? እንዴት ጀመርከው? መጀመሪያ አካባቢ ላይ ጀስት እንዴት ነው የምታስቢያቸውን ነገሮች አሉ አይደል ጀስት ሰዎች ብቻቸውን ነው ነው ኦብዘርቭ ከሚያደርጉት ከሚኖሩት ሶሻል ሚዲያ ላይ ተውት ከነበረ ምናምን ነገር ደስ ሀሳቤ እንጻፍኩት እና ፖስት አደረግኩት። በሆነ ያክል ኢንተርቫል ዜሮ ፎሎወርስ የሆነ ያክል ሰዎች አዩት። ደስ ሳምቲንግ መጻፍ እችላለሁ ማለት ነው። ደስ ልሞክረውና ይሄ ቢዝነስ ሜክ ምናምን ሳይሆን ደስ ኖቶቹ ሰዎች ውስጥ የሆነ ኖቲስ ማድረግ የሚችሉት ነገር ካለ ከኔ ከኤክስፔሪንሴ ኦብሰርቭ ካረግኩት ካየሁት፣ ምናምን ከተረዷቸው ነገሮች የሆነ ነገሮችን ሰዎች ፊል ማድረግ ከቻሉ ብዬ ነበር መጀመሪያ ላይ ጀመርኩት። ከዛ በኋላ ነው ከምትጽፋቸው አጫጭር ደስ የሚሉ ጽሁፎች ውስጥ አብረህ የምትጠቀማቸው ፎቶዎች አሉ። ፎቶዎቹን ራስህ ነው የምታነሳቸው? ወይ የራስ ክሬቲቪቲ ናቸው? ወይስ ሀሳቦቹን ከፎቶዎቹ ጋር አንዳንዴ ሙዚቃ አለ። ፎቶ፣ ሙዚቃና ቴክስት ነው እና ያንተን ቪዲዮዎች ሳያቸው ጽሁፍ፣ ቴክስትና ድምፅ ብቻ በሚሊዮን የሚቆጠሩ እይታዎች አሏቸው። በጣም ብዙ ሰዎች ላይክ 60 ሺህ ምናምን ድረስ አይቻለው፣ እኔ እስካየው ድረስ ከዛም በላይ ሊኖር ይችላል። ሰዎች ኢንጌጅ ያደርጋል ላይክ በማድረግ ኮሜንት በማድረግ ወይም ሀሳቦቹን በመውደድም በመቃወም። እንዴት አሰብከው? እንዴት አድርገ ጀመርክ? መጀመሪያ ላይ መጀመሪያ አካባቢ ፖስት አድርጌ የነበረው የሆነ ጽሁፍ ነበረ፣ ፎቶዎች ብዙ የሪሌሽንሽፕ ላይ ያሉ የሆኑ ሰዎች ፎቶዎች ፍሬም አረኳቸውና፣ ፎቶዎቹ እያወሩ አይነት ቶክን ነበር ያደረኩት ፖስት ያደረኩት። እና ሀሳቦቹ እንዴት ነው እንደ ጽሁፍ ይቀጥላሉ፣ ደናደርሽ ምናምን ሊሆን ይችላል። ከዛ እስከሆነ አረጁበት ፎርም ድረስ ሰዎቹ እያደጉ ፎቶ ከፍ እያለ ምናምን ይሄዳል ለጅብር ያ ፎቶ ይህን ያልነበር ሶሻል ሚዲያ ላይ ስንቀሳቀስ ምናምን አገኘሁትና አመጣሁትና ጽሁፎች ኖቶቹን ጻፍኩበት ከላይ ከድምፁ ጋር በደንብ እንትን አደረገ ማቻ አደረገና ፖስት አደረግኩት። በደንብ ታይ ሰዎች የሆነ ፓርቱን ምናምን አገኙት ከኖቶቹ ከጽሁፎቹ መሃል የኔን ኦፒኒዮኖች ጽሁፎቹ ውስጥ አስገባቸዋለሁ ከሀሳቦቹ ከንግግራቸው መሃል ምናምን ያ ፎርም በደንብ ሲሄድ አንድ ሌላ ተጨማሪ ተመሳሳይነት ፎርም ያለው ቪዲዮ ከደገምኩ በኋላ ሰዎች የሆነ ሪሌት ማድረግ የሚችሉት ነገር ከፎቶዎቹ ጋር ከኖቶቹ ጋር ማች፣ ያደርጋል አትሰም ፖይንት የሆነ ነገር ይወስዳል ማለት ነው። ስለዚህ በዛ መንገድ ነበር መጀመሪያ ላይ የጀመርኩት። ሁሉንም ፎቶች ያደለው ማነሳቸው ፎቶግራፈር ነኝ፣ ግን ሁሉንም ፎቶግራፊ ላይ ይሰራሉ እና ፕሮዳክሽን ላይ ሆና ምን ነው የሚሰራው ሁሉንም ፎቶዎች እኔ አይደለሁም ያነሷቸው። እንደውም አንዳንዶቹ ምናምን እንዲህ ሲዘዋወሩት ቲክቶክ ላይ ወይ ምናምን ኢንስትግራም ላይ ምናምን ታገኛቸው ፎቶዎች ናቸውና ታመጣቸውና ሀሳቦች ማች ማድረግ የሚችልበት ፖይንት ድረስ ከዚህ ፎቶ ጋር ምናምን። አንዳንዴ ደግሞ ሰዎች ፎቶውን ያዩትና ከጽሁፉ ጋር እኔ አስቤበት እንኳን ባላሰብኩት ሴድ ራሱ ፎቶ ማች አድርጎልኛል ይሏል የሆነ ፎቶ ማች አድርጎልኛል። አንዳንዴ ደግሞ ፎቶ ልክ አይደለም፣ ከሀሳብ ልክ አይደለም እና መጠቀም አልነበረብህም ይህም ፎቶ ይሏል። የሆነ ለምሳሌ በጣም ትዝ የሚልን አንድ ጋሪ ላይ ይዞ የነበረን ሰው ጻፍኩትና ከላይ ኮት ኖቱ የነበረው ለሁሉም ኃጢአት ምክንያት ማጣት ነው የሚል ጽሁፍ ነበር። እና ሰዎች ማጣትን ብዙ መጀመሪያ አካባቢ ላይ የነበረው መመለስ ነበረብኝ። ፖሊሶች ማጣት ከገንዘብ ማጣት ጋር ብቻ ለምን ፎቶ ላይ የነበረው ሰውዬ ጋሪ ላይ የሆነ ምግብ የሚሸጥ ሰው፣ ለእኔ በደንብ ያንን ክፍተት በደንብ ሰጥቶኛል። ማጣት የምችለዋን ወር የተጠቀምኩትሆን ብዬ ሰዎች የትኛውን ፖይንት ላይ ማጣት ገንዘብ ማጣት ሊሆን ይችላል፣ ፈጣሪ ማጣት ሊሆን ይችላል፣ ሊዳ ማጣት ሊሆን ይችላል። ብዙ ማጣት፣ የሁሉም ማጣት መንስኤ ምንድነው የሚለው የሁሉ ማጣት መንስኤ ማጣት እስኪ አስረዳል። ይህ ለምሳሌ ይህን ሀሳብ እንደውም አስተውየ የነበረው የሆነ ታይም ላይ ነው እና ብዙ ሰዎች ማጣትን ፊልም ያደረጉት ገንዘብ ካለመኖር ካለ ቴክስ ብር ካለመኖር ካለ እና ሰዎች ምን ይጠሃል ኮሜንት ላይ ሀብታም ሰዎች ምኮ ምናምን እንትን ናቸው አጠት ይሰራሉ ስለዚህ ገንዘብ ማጣት ብቻ አይደለም። አስቤ የነበረው ነገር እንዴት ነው፣ ፎቶ ነው። የሁሉም ኃጢያት መንስኤ ማጣት ነው ወይስ የሁሉም ማጣት መንስኤ ማጣት ነው? የሁሉም ኃጢያት መንስኤ ማጣት ነው። እና ኃጢያት የሚሰሩ አብታም ሰዎች ማጣት ይሰራሉ። እዚህ ገንዘብ ማጣት ብቻ ትክክል ፎቶ፣ ልክ አይደለም። ኦኬ ፎቶ ልክ አይደለም። ይሄ ፎቶ አልነበረም። ምንሽን ማድረግ የነበረብህ አሁን ስንት ፎሎ ደረስ ስንት ጊዜ ምን ጽፋህ እየው መሰለህ፣ ካልተሳሳትኩኝ በወደቃችሁበት ነገር ለመምከር የምትሞክሩ ሰዎች አደብ ግዙ ብለህ ከወደቃችሁ አትምከሩን የሚል ጽሑፍ ጽፋል። እኔ ደግሞ የእኔ እምነት ነው ምነግርህ፣ ሰዎች በወደቁበት ነገር ከመምከር የተሻለ አቅም የላቸውም። የሄዱበት መንገድ እንዴት እንደወደቁ ምን ያህል እንደተጎዱ የምትሰሙ ከወደቁ ሰዎች ነው። ሶ የወደቀ ሰው ካልመከረን ማይምከረን ምን መሰለ ሰዎች ወድቀው ብቻ ሳይሆን ይሄ ወድቀው የቀሩ ሰዎች መምከር የለባቸውም ብዬ ነው ማስብ። ወድቀው ስኬታማ የሆኑ ሰዎች ኦፍኮርስ መምከራቸው ትክክለኛ ነገር። ወድቆ የቀሩ ሰዎች ለምሳሌ የሆነ የህይወት ፎርም ላይ ፌስ አድርገው የነበሩ ሰዎች ያንን ፌስ አልፈው ስኬታማ ሆነው መምከር የሚችሉ ሰዎች፣ ብዙ ሰዎች ታያለህ። የሆነ ሰው ትዳርህን ትዳሩን ፈቶ ትዳሩ ላይ ስኬታማ መሆን ያልቻለ ሰው ትዳርህን እንዴት ማቆየት እንዳለብህ መምከር የሚችልበት ፎርም ልክ ነው እያላስ፣ ለምሳሌ እሱ ማቆየት ወይ ደግሞ እየመከረህ እያለበት ሲትዌሽን ላይ ወድቆ ተነስቶ ትዳሩን አቆይቶ እየመከረህ ቢሆን ልክ አቅቶት ግን መውደቁን ማውቀህ ምን ይጠቅማል? እንዴት መሰለ? ቆይ ይቅርታሽ፣ ምን መሰል? አሁን ለምሳሌ ትዳር የሁለት ሰዎች የመግባባት የመረዳዳት ውጤት ገብል ሰዎች እነሱ ሳይወድቁ በሌላ አጋራቸው ችግር ምክንያት ችግሩ ምንም አይነት ሊሆን ይችላል። ብዙ አይነት ምክንያቶች ይኖራሉ፣ ሰዎች ሊለያዩባቸው የሚችሉ ምክንያቶች። ግን ሰው በሰላም ለመኖር ሌላ አንድ ሰው ያስፈልገዋል ትዳር ውስጥ ሰው አንድ ነገር የማይሆንበት አጋጣሚ ሊኖር ይችላል። ለምሳሌ እሷ ፈታች፣ ገብቷል? ፈታለች፣ የፈታችበት ምክንያት አለ። ስህተቱ የእሷ መሆኑ ከጥቂት ጊዜዎች በኋላ ተረድታም ሊሆን ይችላል፣ ገብቷት ሊሆን ይችላል። ትዳሯን ያፈረሰችው በገዛጇ መሆኑንም ገብቷት ሊሆን ይችላል። ይቺ ሴት ወልዳ ሊሆን ይችላል። የተለያዩ አይነት ሲቹዌሽኖች አሉ በህይወት ላይ። ደግሞ የማግባት ፍላጎት ላይኖራት ይችላል። ገብቷል? እያንዳንዱ ውድቀት ተነስተህ የምታስተካክለው ላይሆን ይችላል። ፕላስ በራሱ ውድቀት በራሱ ምንድነው ለምሳሌ መፍታት መውደቅ እኮ ላይሆን ይችላል መፍታት ከበቂ ምክንያት ጋር እኮ አለ አይደል ምናልባት እሱ ለማለት የፈለገው ምንድነው ይሄንን ፌዝ አልፈ ከዛ በኋላ ያስተካከልካቸው ነገሮች ኖሮ ተነስተ ምናልባት ስተት ከሆነ ይሄ ስተቴ ነበረ ከስተቴ ተማሩ ማለትና ማለት አሁን ለምሳሌ ቅድም እንዳሉ ማለት ነው በትዳሩ የተፋታ ሰው ይኖራል። በትዳር ከተነሳ ማለት ነው ባነሳው ሲናሪዮ ከሄደን፣ እንደገባኝ ከሆነ እሱ ማለት ነው። ለምሳሌ አንድ ሰው ፈቶ ከሆነና እዛ ከፈታ በኋላ ነገሮችን ፖዘቲቭ በሆነ መንገድ አስኪዶ ልጆቻቸውን በጋራ ፖዘቲቭ በሆነ መንገድ እያስተዳደሩ ምናምን ከሆነ ይህን ሄን ስተት ስለሰራ ሆኝ ከኔ ስተት ተማሮ ሊል ይችላል ነው። ግን እዛ ውድቀት ውስጥ እያለ ነገሮችን ሳያስተካክል ውድቀት በምንለው አይነት ነገር ውስጥ እያለ ግን ሌላውን የመምከር የሞራል ጥንካሬ አለው ወይ ነው ሲገባኝ እኔ ማለት ነው። ስለዚህ ለምሳይ ወድቀህ ተነስተህ በተማርክበት ነገር ሌላውን መምከር ልትችል ትችላለ። ነገር ግን ገና ወድቀህ ያንን ነገር ባላስተካከልክበት ሁኔታ ላይ ስለዛ ነገር ፉል ያንስተህ መምከር ትንሽ አይከብድም ወይ? ገና አንተ ፕሮሰስ እኮ ፕሮሰስ ውስጥ ስለሆንክ ያንን ፕሮሰስ አልፈህ የሆነ ቦታ ላይ ተነስተህ፣ ለምሳሌ በሊትራል መውደቅ የምናስበው መሬት ላይ ወድቀህ ጭቃ ውስጥ ሆነ አይዟችሁ አይዟችሁ ተነሱ ልትል አትችልም። አንተታ ትነሳ መሰለኝ የገባኝ እኔ ነው። ስምንት ጊዜውን ለምሳሌ ፈተና ሰዎች ስምንት ሰባት ጊዜ ወድቀው እንዴት እንደወደቁ መንገራቸው ለአንተ ለውጥ ያለ ስምንት ጊዜ አንተ የመጀመሪያ ልትፈንተን እየሄድክ ስምንቴ እንደወደቀ የሚነግርህ ምሳሌ ይጠቅማሉ ለእኔ ጥቅም ሉ ለምን መሰለህ፣ ምስሉ እንዳለችው የሆነ ሰው ወደቀ አውቃተው ይሄ መውደቅ ኖርማል ነገር፣ ትሳሳታለህ፣ ታጠፋለህ። መውደቅ በደንብ ኖርማል ነገር፣ ስፔሻሊ ወይ ወጣት ስትሆን ወይ ምናምን ስህተት ሊመስል ይችላል። የሆነ ሰዎች ማልቀስ፣ መውደቅ፣ ማቃት ምናምን ወጣት ስትሆን የሆነ መድከም ስህተት ሊመስላቸዋል እንዳልሆነ ምናምን ይሄ ብቻቸውን እንደሆኑ ፌስ እያረጉት ያለው ነገር ብቻቸውን እንደሆኑ ምናምን ማጥፋ አይደለም መውደቅ ኖርማል ነገር፣ መሳሳት ማጥፋት፣ የሆነ ነገር መበላሸት ምናምን በጣም ኖርማል ነገር። ወድቀህ መቅረት ነው ስታል አንተ በወደቅክበት ነገር ላይ ግን ወድቀህ ጭቃ ውስጥ ሆነህ መነሳት እያቃተ አይልክ ነው። የእኛው መንገድ ልክ ነው ልትለኝ አችል ሞር ስለዛ ነገር ሞር ኤክስፒሪየንስ ወይ ኖሌጅ የለውም ብለን የምታስበው ለምሳሌ አንድ ጠቂ ል በትዳር ውስጥ ያለ ሰው አለ ኦልሬዲ የእሱ ትዳር ጤናማ ላይሆን ይችላል በእሱም ጥፋት ወይ በእሷ ጥፋት ሊሆን ይችላል ሶ ስለ ትዳር አንድ የሆነ ሀሳብ ቢሰጥ ወይም ደግሞ ስትዳር እንደዚህ እንደዚህ ነው ብሎ ቢናገር ያ ሰው አላወቅም ማለት መስሎት አለማወቅ ላይሆን ይችላል። ኖሮታል ብዬ ነው ማስበ ስኬታማ መሆን ግዴታ ይጠበቅበትን ብዬ ነው። የአንተ ትዳር ግን ለሆነ ሰው ምሳሌ ሆን ይችላል። የሆነ ሰው የእኔ ትዳር ምናምን የሆነ ሰው ማግባት ምናምን ለሆነ ሰው ምሳሌ ሆኖ ፎርም ማድረግ ይችላል ወይ የሆነ ሰው ምሳሌ ባይሆንም፣ እኔ ደግሞ የምልህ ምን መሰለህ ምሳሌ ባይሆንም ስለዛ ነገር ግን መናገር ቢያንስ ይሄ ትዳር ምን እንደሆነ ገባ ትዳር ምንድን ነው አጠቃላይ ያለውን ነገር አንድምታ ለአንድ ወደ ትዳር ለሚገባበት ሰው ቢያንስ ፍንጭ ይሰጣል ብዬ አስባለሁ። እሱ የሚናገረው ነገር ልክ አይደለም ብዬም አላስብም። የእሱ ትዳር ልክ ላይሆን ይችላል ግን ቢያንስ ኖሮታል፣ ፕሮሰሱ ነበረ። የእሱ ትዳር ስኬታማ ላይሆን ይችላል፣ በእሱም ጥፋት ሊሆን ይችላል ሙሉ እንዳለው፣ በእሷም ጥፋት ሊሆን ይችላል። ነገር ግን ስኬታማ አይደለም ማለት ለአንድ ሀሳብ ለሚፈልግ ሰው ስለ ትዳር አብራርቶ እሱ ያብራራው ነገር ስኬታማ አይደለም ብዬም ደግሞ አላስብ። ምክንያቱም ኦልሬዲ ወደ ፕሮሰሱ ውስጥ እየኖረ ነው ይሄ ሰውዬ ገባ እንዴት ሊሆን ይችላል? ይሄ ሰውዬ የሚናገረው ነገር ስህተት አይደለም የሚባሉ በምን አይነት አንግል ነው ስህተት መሆኑ ሳይሆን አይ ቲንክ አግኝተኸኝ ከሆነ ስህተት መሆኑ ሳይሆን የዛ ሰውዬ ሐሳብ፣ እንደ ሐሳብ እንቀበለዋለን። ሐሳቡን መናገሩ ወይ ደግሞ ይሄ ይሄ ነገር አሳልፍ ያለው ይሄ ይሄ ነገር ብሎ መናገርና ይሆኑ የሆኑ የላይፍ ኤክስፒሪየንሶቹን መናገርና አንተ እዛ መስመር ውስጥ ገብተህ ይሄ ይሄ ነገር ነው ልክ ብሎ መናገር አንድ አይደለም። ለምሳሌ አንዳንዴ በደንብ ፊል አድርጋችሁት ከሆነ አላቅም፣ የሆነ ቶንት ነበረኝ የሆነ ጊዜ ላይ እንትን ብዬ ነበረው ክብር ከፍቅር ይበልጣል የሚል ቲንግ አስተውላችሁት አላል። እሱ ላይ እወዷለሁ በጣም አፈቅረዋለሁ ምናምን፣ ግን ጫማ እወረጉድበታለሁ ሎጂክ ይመጣል። ገብቶሃል። ሳሌ የሆነ መስመሮቹ ለአንተ ኤክስፔሪየንስ የሚደረገው ነገርና ለእኔ ኤክስፔሪየንስ የሚደረገው ነገር አንድ አይደለም። ሀሳቡን ልትወስዶ ትችላል። ልክም ሊሆን ይችላል የተናገረው ነገር አንተ ግን መምከር መክሮ ይሄኛው መንገድ ብቻ ነው ልክ አይ ይሄኛውን ሳይድ ያዘው ብሎ ማሳየት አይችል። ወድቋል ይሄ ሰው ተነስቶ ቢሆን ልክ እሱ ሴቭ ያላደረገው ትዳር እንደማለት ነገር እሱ ተነስቶ ቢሆን እሱ ሴቭ አድርጎት ቢሆን ወይ ደግሞ ሴቭ ላይ አደረገው ይችላል ሌላ የተሻለ ትዳር ሰዎች ቢልድ አድርገው አይተሳቃልህ እኮ በደንብ አይደል። የሆነ የተሻለ ጥሩ ትዳር ምናምን አድርገው ከዛ ትዳር ወጥቶ ይሄኛው እንደውም ይሄ በደንብ ፌስ አድርጌ ምናምን ያለፍኩት ስለሆነ ይሄ ተሻለው አይደል፣ ስተት ትሰራለህ አይደል። እሱ እሱን ነገር ሙፍት አደረገውና አት ሰም ፖይንት ሐሳብ መሆን የሚችል ነገር ይኖራል። የሆነ ሰው ይኖረዋል እኮ የሆነን ነገር፣ አንተም እኔም ምናምን የሆነ መናገር የምንችላቸው ሐሳቦች ይኖራሉ። መምከር የሚያስችል ፎርም ድረስ ይሄ ስኬት ነው። ስለዚህ ከኔ ህይወት እዚህ ድረስ ነው ብለህ መናገር የምችለው ፎርም ድረስ ግን ልክ ነው። መምከር የሚያስችል ስታንዳርድ ላይ ነው ወይ የሆነ ሰው ሳይድ ማሳየት የምችልበት ፎርም ላይ ነች ወይ ቷል የሚሰማ ሰው የሆነ ፖይንት ከአንተ ልክ ነው ብሎ እያሰበ ነው ቁጭ ብሎ እስከሰማህ ድረስ የሰውየው የራሱ ህይወት ለሚመክረው ነገር ምስክር ሆኖ መቅረብ እስካልቻለ ድረስ ዝም ብሎ በሚናገረው ነገር መካሪ ነኝ ብሎ አፉን ሞልቶ መናገር አይችልም የሚል እንድምታ ነው ያለው። በደንብ እንደዛ ነው። ለምሳሌ እንዴት ነው፣ በጣም ቀላሉ ምሳሌ በደንብ ስጽፈው ሜንሽን አድርጌ ያሰብኩት ሀሳብ ይሄ ሳይካትሪ ሩም ውስጥ የሚሆኑ ሰዎች ምናምን እራሳቸውን ለማዳን ምናምን ይሞክራሉ አይደል ያ ሲቲዌሽን ውስጥ መሆን ልክ አይደለም ብለው እየመከሩ ከሆነ ገብተዋል እነሱ ከዚህኛው ሲቲዌሽን መውጣት አለባቸው እራሱን አድኖ መውጣት አለበት ያዘው ኦፕሽን አለው አይደል የሆነ መንገድ አለው ታካቹ እየተደረገ ነው ምናምን ስለዚህ እራሱን አድኖ መውጣት አለበት የተሻለ ሰው መሆን አለበት እንዴት ነው ከነበረበት ሰርከምስታንስ ሙቭ ማድረግ አለበት ያንን እያደረገ ቢመክር ልክም እዛው ሆነ የሆነች አንድ ክፍል ውስጥ ሆነ ግን መምከር ልክ አይደለም። ስለዚህ በየትኛውም ካታጎሪ ያሸነፈ ሰው ብቻ ነው ሲመክር ለዛ ሰው በደንብ ሚኒንግ የሚሰጠው ነገር ነው። አንተ ትቀበለዋለህ። ለምሳሌ በጣም ብዙ የወደቁ ሰዎች ወይ ደግሞ በስኬት ብዙ ጊዜ ያላሳለፉ ሰዎች መጥተው አንተ ሆን ስለምታደረገው ቢዝነስ ሀሳባቸውን በሶሻል ሚዲያ ላይ እኮ እናየዋለን። ባይዘ ወይ ሶሻል ሚዲያ ላይ ለምሳሌ ስለ አሁን አንዳንድ ሞቲቬሽናል ስፒከሮችን አሁን ስም ባንጠቅስም ስለ ስኬት ያወራሉ። እነሱ ስኬታማ ሆኖ አይደለም ስለ ስኬት የሚያወሩት ጀኔራል ኖሌጁን ነው የሚናገሩት። ግዴታ እነዛ ሰዎች ስኬታማ መሆን የለባቸው ምንሆነ ደግሞ ማሰብ ግዴታ መሆን አለባቸው አንድ ሀሳብ ለመስጠት። ስለዚግን አንደኛ መጀመሪያ ሀሳቡን ስናየው የወደቁ ሰዎች አደብ ግዙ አትምከሩ ስንል መውደቃቸውን ያመኑ ሰዎች አሉ ገብቷል። መውደቃቸውን አውቀናል ማለት ነው። የሆነ ገመና ነው ብሎ የሸፈኑት ነገር የለም። ነጋዴዎች ሊሆን ይችላሉ። አሁን እኛ ትዳር ስትከተት ነው እንጂ ሰው በራሱ መንገድ ሄዱ። ሰዎች እኮ ተው እንዲህ ብታደርግ ጥሩ ነው፣ ይህን ሪዘርቭ ብታደርግ ጥሩ ነው፣ አሁን ጊዜው አይደለም ናም እያሏቸው ረግጠው ሄደው ገብተዋል። በራሳቸው መንገድ የሚወድቁ ሰዎች አሉ። ገብተዋል ሶ ሰዎች እኔ እንዲህ እንዲህ አድርጌ ነበር፣ እኔ እንደዚህ አይነት ሪስክ ወስጄ ነበር፣ እኔ በዚህ መንገድ አልፌ ነበረ። ገብቷል። እኔ ይህንን ያህል የፋይናንስ አቅም ነበረኝ። የማይገባኝ ቦታ ላይ ያወጥቸዋለሁ። ገብቷል። ትዳርም፣ ንግድም፣ ጓደኝነትም ዋቴቨር ህይወት ውስጥ ሊገጥምህ በሚችል ነገሮች ውስጥ ሁሉ እኔ በዚህ መንገድ ሄጂ ወድቅ ያለው ይለሃል። ሰዎች ሁላችንም እንግዲህ ሰዎች አእምሮ አለን። ገብቷል። ከወደቀውም አሁን ቅድም ምሳሌ ስትል ነበር አይደለም። ለምሳሌ አሁን ምስራቅ ትዳሯን እንጠብቃለች፣ ልጆቿን ታሳድጋለች። በትዳር ህይወት ውስጥ ስላለች ትዳሯን የጠበቀችበትን መንገድ የመናገር መብት አላት። ያምርባታል እውነት ነው። ስለያዘችው ደ ሴም ታይም ግን ማለት ነው ከእሷ ጋር ተመሳሳይ ኢፈርት ተመሳሳይ ልፋት ትዳራቸውን ለማዳን ሞክረው በሌላው ሰው ምክንያት ነው የምነግር፣ በራሳቸውም ሊሆን ይችላል። እሱን አምነው ተቀብለው አብሮኝ የነበረው ፓርትነር ይህን ስህተት ሲሰራ ነበር፣ እኔ በወቅቱ ማለፍ አልቻልኩም ነበር። የቃላት ልውውጥ ሊሆን ይችላል ገብቷል። እኔ ይህን ይህን ነገር ማድረግ አልቻልኩም ነበር። ይሄን ባረግ ኖሮ ትዳሬን አድነው ነበረ። ሶኔ አያምሌት አልገባኝም ነበር። በእድሜ ምክንያት ሊሆን ይችላል፣ ባለመፍሰል ምክንያት ባለማወቅ ሊሆን ይችላል። ሰዎች እኔ የሰራሁትን ስህተት አትድገሙ። ይሄ ነገር በቀላሉ ሊፈርስ አይችልም። ይዘው የሚመጡት ምክር ነው የሚወስነው። ለምሳሌ ከትዳር ውስጥ በፍቺ የወጡ ሰዎች ወጥተው፣ እኔ ትዳር ውስጥ ደስተኛ ስላልነበርኩ፣ እኔ ስላልረከው፣ እኔ እዛ ውስጥ በረከቱን ስላላየው ትውልዱን ሁሉ ተነስተው ትዳር ምንም የሚጠቅም ነገር አይደለም እያሉን ከሆነ በሀሳብ እንፈትሻቸዋለን። ኖ ይሄ የእናንተ ህይወት ነው የእናንተ መከራ ነው እናንተ ያለፋችሁበት ነው ብለህ ትሞግታቸዋል። አደሴም ታይም ግን አሁንም ሶሻል ሚዲያ ውስጥ ወይም ደግሞ አጠቃላይ የማማከር የማነቃቃት ምናምን አገልግሎት ውስጥ ያሉ ሰዎች ስለ ትዳር እያወሩን ቢሆን ሰብስታንስ ካለውን ይሰማዋል። አይኑ ትዳሩን ፈቷል ገብቷል። ግን አሁን ዛሬ ምንድን ነው የሚያወራው? ገብቷል። ሰዎች እየወቀሰ ነው ራሱን ለማንጻት ብቻ ነው የሚንቀሳቀሰው ምናምን እና እኔ ምንድነው የምለው፣ ሰዎች ካመኑት ስህተታቸውን መውደቃቸውን እየነገሩ ከሆነ ወድቅ ያውቃለሁ ማለት በራሱ ማለት ነው ምክር ሳይጨመርበት ምክር ነው። አንተ ሰሚ ካገኘህ ማለት ነው። እና እኔ ብዙ ጊዜ እንደውም አክቹዋል የሆነ የተኖረ የህይወት ኤክስፔሪየንስ ወደ ጆሮችን እንዳይደርስ ያደርጋል፣ እንዲደበቁ ያደርጋል። ትዳራቸውን ጠብቀው የኖሩት የሚምከሩ ኢትስ ኦኬ የወደቁትም ይንገሩን እንዴት እንደወደቁ። ምክንያቱም ሁሉም ሰው ብቻውን አንድን ነገር የማስተካከል እድል የለውም። እንኳን ትዳርን የሚያህል ነገር ህይወት፣ በስራ በጤና ምናምን ብቻችን እጃችን ላይ ያለን ነገር አለ፣ እኔ አለ ብያለሁ። ስለዚህ ያልክ ያለኸው የምክሩ አይነት ወሳኝነት አለው። የሚናገሩት ነገር ሰብስታንስ ካለው ልንቀበለው እንችላለን። ግን እዛው የወደቁ እነሱ ላይፍ ላይ ያልተገበሩትን ነገር ይመስለኛል አሁን በሱ መገን የገባኝ፣ እነሱ ላይፍ ላይ ያልተገበሩትን ነገር እንደ ሪ ነው የሚናገሩት እንደማለት ነው ገብቷል። ለምሳሌ እንዳልከው አንድ የትዳር አማካሪ ትዳር ሳይኖረው ስለ ትዳር ምንነት ሳያውቅ ገና ሌት ሴት በ23 ዓመቱ የትዳር አማካሪ ሆኖ ሲቀመጥ እዛ ጋ የሚነግር ሪ ነው እሱ ራሱን የቻለ ነገር፣ ያልኖርንበትን መምክር። እነዚህ ደግሞ ወድቀው በብዛት ምንወቀስበት ነገር ተግባራዊነት፣ ራሳቸው ላይ ያላደረጉትን ነገር እና ራሳቸውን ያለወጡበትን ነገር እናንተ ግን አድርግ ብለው ሲመክሩ ሎጂካል አይደለም አይነት ነገር ነው የገባኝን። ግን በዛን ሰዓት ገብቷቸውስ ቢሆን ለምሳሌ ሙሌ በጣም ጽድት አድርጎ ተናግሮታል። ሰዎች ሀሳቡን የሚገዛ ነር። አንተ ለምሳሌ የሆነ ነገር ስትናገር ሀሳብህን ነው የማዳመጠው። ሀሳብህ ከገዜም በደንብ እሰማለሁ፣ ውስጤ ይቀራል። ስለዚህ ትዳር ላይ ወይም ደግሞ ንግድ ላይም ልትለው ትችላለ። ስኬታማ የሆኑ ሰዎች ስለ ትዳር ወይም ስለ ንግድ ስኬታማ የሆነውን ነገር ትሰማል። ኦሬዲ ስኬታማ የሆነው ኦሬዲ የወደቁበትን ደግሞ ቅድም ብለሃል እኮ የወደቁበትን ደግሞ ሚኒንግ ኦሬዲ አምኖበታል። እኔ ትዳር ያልቀጠለበት በዚህ በዚህ ምክንያት ነው። እኔ አጥፍተውም ከሆነስ እኔ እንደዚህ እንደዚህ አጥፍቻለሁ ለምሳሌ ንግድ ላይ ሊሆን ይችላል። የሆነ ገንዘብ ነበረኝ በሰዓቱ እንደዚህ እንደዚህ ባለማድረጌ እንደዚህ እንደዚህ ብሎ ከነሱ መናገር ከስኬት ብቻ ሳይሆን ከፌለሪቲም ወይም ከውድቀትም የምትማረው ትምህርት አለ ኦልሬዲ እንደ አንድ ግባት ይሆናል ብዬ ነው የማሰበው። አሴ ፎርም ግን አይ ቲንክ መስመሩ እንዴት መሰለ፣ ሰዎች ሁሉንም ፎርም ወይ ደግሞ የተሻለውን ነገር የሚያደርጉት ቅድም እንዳለው ከመሳካት ምናምን አይደለም ከመውደቅ ነው አይደል፣ ኤክስፔሪንስ ፌስ እያረግ በሄድክ ቁጥር ነው የሆነ ነገር የምታገኘ ኮምፕሊት ያሳባቸው ልክ አይደለም አይደለም። ፍሬ ግን አንተ እንዴት ነው አድርገኸው የነበረ ወይ ደግሞ ተፈጥሮ የነበረን ነገር አምጥተ ጠረጴዛ ላይ አስቀምጠኸው ኤክስፕሌን ስታደርገውና ወድቀህበት ምንም ነገር ማድረግ ሳትችል ተቀምጠ ኤክስፕሌን ማድረግ ስትጀምር አንደል፣ ለምሳሌ የሆኑ ሰዎች ንግድ ላይ ኤክስፕሌን አድርገ ነው እንደነበረ የሆነ ያክል ነገር ያጣሉ፣ አይደለ? የሆነ ነገር ሉዝ አድርገህ በጣም ሚሊየንስ የነበራቸው ሰዎች ዜሮ ሆኖ አይተህ ታውቃለህ። የእነዛ ሰዎች ላይፍ ልክ አይደለም። መምከራ አይችሉም። ጠረጴዛ ላይ ማስቀመጥ የሚችሉት ነገር የላቸውም ማለት አይደል። ግን እነዛ ሰዎች ምናልባት ፌስ አድርገው እንኳን ተነስተው እንኳን ምናምን ባይሆን ኤክስፒሪየንሳቸው ውስጥ ሙሌ እንዳለው የሆነ የሚያመጡት ግጥም የሚያደርጉት የሆነ ሀሳብ አለ። ገብቶሃል። ልክ የሆነ ተወስዷል። እሱ ሀሳብ ነው የምጽፈው ኤክስፒሪየንስ። እኔም ስጽፍህን እንደት ነው እንትን የምለው ሀሳቦቹን ነው እንትን የሚለው። ነውሪያቸው ምናምን ላይሆን ይችላል። አሳልፊያቸው ምናምን ላይሆን ይችላል ሀሳቦቹን ታመጣቸውና አሴፍሬም ይሄ ይሄ ያሰው ሀሳብ ይሄ ዩኒፎርም ነው። ስለዚህ የሆነችዋን ነገር ትወስዳል። ሰዎች ግን ወድቅ መቶ ሊመክሩ ይሞክራሉ። ምን ነገር ገጥሞ ነው ይሄን ነገር አደብ ግዙ ለማለት ወደ ሀሳብ የመጣውና ይህን ነገር መጻፍ አለብኝ፣ እንትን የገጠመህ ምን ነገር ነበር? የሆነ ጊዜ ላይ ነው አስተውየው የነበረው። በሆነ አጋጣሚ ሰፈሪ ትንሽ ንግድ የበዛበት አካባቢ ነው ያልኩት፣ ቅርብ ነው ለእኛ ምናምንና ሰዎች አሉ ብዙውን ጊዜ እንዴት ነው ይህ ሀብት ገንዘብ መኖር ናን ማተር እንደሚያደርግ እየተነገረ ኤክስፕሌን እየተደረገ ልታደግ ትችላል። ገብተዋል እነዚያ ሰዎች ግን ረጅሙን ጊዜ አድርገው ታውቁ ለረጅም ጊዜ የማውቃቸው ሰዎች አሉ ገንዘብ ሜክ ማድረግ ወይ ስኬታማ መሆን ከሆነ አይነት ሲስተም በኋላ ያንተ ኃላፊነት እንደሆነ ስለዚህ ማድረግ እንደምትችል የሆኑ ክፍተቶች ላይኖሩት ይችላሉ ምናምን ግን ይቺ መስመሯ ይችልች በቃ ይችኛዋ እቺ መስመሯ በዚችኛው መስመር ከሄድክ ምናምን ታገኘዋለህ፣ ያንን ስኬት ምናም እነዛ ሰዎች ግን ማድረግ አልችል። ለአመታት በዛ መንገድ ሄደው ለአመታት ያንን መንገድ ያሳዩሃል። እነዛ ሰዎች ግን አልሄዱበትም። ገብቷል። ሄደውበትም እንኳን ልክ አይደለም እንዴት ነው ፌል አድርገህበት ልክ ያልሆነውን መስመር ምታሳየ ለምሳሌ አንተ እንዳልከው የሆነ ልክ ያልሆንክበትን አሳልፈኸው ልክ አይደለም እኮ ወድቄበታለሁ። ይሄኛው በዚህኛው መንገድ እኮ ብሄድ ልክ ነው ዛአናዘር ኦፕሽን ፈልጉ የሚለው እሱ ልክ ተመሳሳይ እሱማ ልክ አይደለም። ምን መሰለ የኔ ሐሳብ በመጀመሪያ መውደቁን ያመነ ሰው ወይም ደግሞ ወደቀ የምንለው ሰው ኢንፎርሜሽን የምናገኘው አንድ ከራሱ ነው፣ ሁለተኛ እኛ ስለ ሰውየው ባለን እውቀት ውስጥ ነው፣ ወይም ከላይፉ ነው እኔ ወድቅ ያለው የሚል ሰው እየመከረ ከሆነ እኔ በጣም ሊሰማ ይገባል። እንደሱ እንደውም ምርጥ መካር የለም። ብዬንማ እኔ በዚህ መንገድ ሂጃ ያለው በዚህ መንገድ አትሂዱ። ይህ እኮ በየቀኑ ከቤተሰቦቻችን ያገኘ ነው ምክር። እኛ ተማሩ ስንባል እማይሆን እድሜ ላይ ገንዘብ ለምደን እናንተ እንዳትሸወዱ ይሄ ጨዋታው ያልፋል ጊዜው ያልፋልና ናም ይልሃል። ገባ ወድቀዋል። በምን በምርጫቸው ሰው ግን አሁን ወልደዋል። የሆነ የስራ ህይወት ውስጥ ገብቷል። ሌላ ኮሚትመንት ውስጥ ናቸው እኔ ቤተሰቦቼ ወይም ደግሞ ይሄንን እየመከረኝ ያለ ታላቅ ወንድም እድሉ ላይኖረው ይችላል። ወደኋላ ተመልሶ ነገሮችን የማያስተካከልበት ሶ እኔ በዚህ መንገድ ነው የወደቅኩት፣ በዚህ መንገድ አትሄዱ እያለ ያለ ሰውን ያለ ቆንጆ መካሪ የለም። እኔ ከመቃሪ ይልቅ እንደው ምን ያቅረኛል መሰለን፣ ምን አይነት መካሪ፣ ቅድም ያልሻቸው አይነት መካሪዎች፣ እኛም ስለምንሰደብበት ብዙ ጊዜ ቅድም እንዳልከው ስትኖር የወንድምህን፣ የጎረቤትህን፣ የአካባቢህን ሰው በመስማትና በማየትም ይማራል። ሰው እያንዳንዱ ነገር መነከር አለበት ብዬ አላምን። ውስጥ ኖረውበት በጣም ምንም የማያውቁ ሰዎች አውቃለሁ እኔ ስለ ትዳር። እንዲሁ በደመ ነፍስ ገብቷል ምናልባት በእድል ሚስቱ መልካም ሆና ምናምን ገባ የሚኖር ሰው አለ፣ ተችሎ ሰው ተሸክሞት የሚኖር ሰው አለ። በብቃቱ አደለም አናቅም። በቃ አንዳንድ ትግስተኛ ሚስት ባይኖራቸው ትዳር አልባ ሊሆኑ የሚችሉ ወንዶች የሉ? ቢጠጣም ቢሰክርም ቢማታም ምናምን ችለዋቸው የሚኖሩ ሰዎች አሉ። አደሰም ታይም ግን እኔ ምን ምን ይከብደኛል መሰል፣ ለምሳሌ ከማነቃቃት ከመምከር ጋር ተያይዞ እነሱ ገና 20 ቤት ናቸው፣ 20 21 ናቸው። ሙሉ በሙሉ የተጻፈ የተዘረዘረ በጉግል የተቀዳው ምናምን አላውቅም፣ የስኬት ባዞች ሊያሳዩን የሚሞክሩ ሰዎች አሉ። ነግደው አያውቁ። ገብቷል የራሳቸውን ብር ኢንቨስት አድርገው አያውቁ። አትፍራ አትጨነቅ ምናምን እያሉ የሚሞክሩ ሰዎች አሉ ምንም አይነት ኤክስፒሪየንስ ውስጥ ሳያልፉ ማለት ነው። እና እኔ ምን አምናለው ከተማርንም ከሰማንም የምንማርም ከሆነ ያለፉበት ሰዎች ሲነግሩ የሚመረጠውን አንተ ነው የምትመርጠው። የምትመረጠው ላይፍ ስቶሪኮል ሊሆን ይችላል። አሁን ምስራቅን እንጋብሻት ፈታ ሊሆን ይችላል። ስለ ትዳሯ ታወራ ታሪኳን ነው የምታወራው። ሆኖ በዚህ እድሜ አግብቼ በዚህ እድሜ ውልቼ በዚህ እድሜ እንደዚህ ችግር ገጥሞን ይሄ ሆኖ ትላለች ጠያቂ ጥሩ ጠያቂ ካለ እየበለተ ያውጣውን ነገር ሆነ አይደል የት ጋር ቤት ተተሰራሽ የሚለው ያን አንተ ጆሮ አለ ትሰማለ። ከዛ በተረፈ ግን ማለት ነው እኔ ምናምን አለው። ቅድም አንድ ነገር ስትል ነበር፣ ብዙ ሰዎች የሚሰማቸው ሰዎች ይፈልጋሉ። የሆነ ነገር እንዲረዳቸው የሚፈልጉ ሰዎች ይፈልጋሉ። ሶ ያ ምናልባት ከሰው ዘሎ ሚዲያ ሊሆን ይችላል። እነሱ ፈቃደኛ ከሆኑና ከነሱ ውድቀት በነገራችን ላይ ፍቻ ያስከብርም ሰዎች ወደ መድረክ ወደ አደባባይ ወደ አንተ እኮ የሆነ ታሪካቸውን የውድቀት ታሪካን ሲነግሩ ክብር ይዞ ስለይመጣ አይደለም፣ ስለሚያስጨበጭብ አይደለም፣ በቃ አንተን ይጠቅመሃል ብለው ስለሚያምኑ፣ ይህንን የራሳቸውን ታሪክ ለገንዘብ ብለው የሚሸጡት ሰዎች አሉ፣ ሊሸጡት ይችላሉ። በጣም ብዙ መነሻዎች ስላሉት ነው። ለምን ግን አሁን አንድ ነገር በደፈናው መዞ ወድቃችሁ የምታውቁ ሰዎች አደብ ግዙ ምናምን ስንል ጸጥ የምናደርጋቸው ብዙ ሰዎች በባ ለመውደቅም ኦኬ ደሞ ምንም ችግር የለው። በነገራችን ላይ ማግባትም መነሳት አይደለም መፍታትም መውደቅ አይደለም። በመፍታትም የሚነሱ ሰዎች አሉ። ቶክሲክ ከሆነ ይሁን ስለመጣት ሁሉ ክለ ይሁን ይችላል አይደል? ሁሉም ነገር ልክ የሚሆንበት አጋጣሚ ያለ እንደ ኮንቴክስቱ መጣይት ያለበት መጣይት ያለበት ኮንቴክስቹአሊ ግን ሐሳቡን ስንለው ማለት ነው። ይሄ መስመሮቹ ለምሳሌ እህ ሐሳቦች ሲጽፍ እንደ ቦኮቶቹ ኖቶቹ ሲኖሩት ምናምን ሁሉም ነገር በዚህ መንገድ ነው መሄድ ያለበት ማለት አይደል። በዛ መንገድ ነው ማለት ሳይሆን ኦፕሽን ገብተዋል። የሆነ ሰው ኖቲስ ማድረግ ያለበት ነገር እንዲኖር ነው የተጻፈው። እንዴት መሰለህ፣ የተሳሳተ መስመር እያሳየ ያለ ሰው ሊመክር አይገባም። ገብቶሃል። ሁሉም የሚመክር ሰው ስህተት አይደል ስህተት ነው ማለት ግን አይደል። ገብቶሃል። ሐሳቤ ለምሳሌ ኖቶች እጽፋለው። ሁሉም ኖቶች ልክ ናቸው ማለት አይደል ሙኒቲ ሲያደርገው ሌላ ሀሳብ ሊሆን ይችላል። ሌላም ሰው ሲያደርገው ሌላ ሀሳብ ሊሆን ይችላል። አት ሰም ፖይንት ግን የሆኑ ሰዎች ልክ ያልሆኑበት ነገር እየመከሩ እሱም አብዞር እንድታደርገው ሁኔታ